ዋና ዋና ዜና። አትሌት ገንዘቤ ዲባባ በማድሪድ በሺህ ሜትር የቤት ውስጥ ሻምፒዮና አሸነፈች። ሁለተኛው ዙር የኢትዮጵያ ፕሪምየር ሊግ ዛሬ ይጀምራል። የእንግሊዝ ፕሪምየር ሊግ 26ኛ ሳምንት ዛሬ ይቀጥላል። ቼልሲ ከስዋንሲ የሚጠበቅ ጨዋታ ነው።

አትሌት ገንዘቤ ዲባባ በስፔን ማድሪድ በሺህ ሜትር የቤት ውስጥ ሻምፒዮን አሸነፈች። ገንዘቤ ከርቀቱ ክብረ ወሰን በ2 ሰከንድ ብቻ ነው ዘግታ አይገባቸው ነው አይመር ተጨማሪ ዘገባለሁ የ1500 ሜትር የዓለም የክብረ ወሰን ባለቤት አትሌት ገንዘቤ ዲባባ ልዩ ደስታ ይፈጥርብኛል በምትለው የቤት ውስጥ ውድድር የምታደርጋቸውን ፉክክሮች በበላይነት እያጠናቀቀች ነው። ትናንት በስፔን ማድሪድ በአንድ ሺ ሜትር ርቀት የቤት ውስጥ ውድድር አሸናፊ ሆናለች። ገንዘቤ በርቀቱ በማርያም ሞቶ ላይ የተያዘውን 2394 የሆነ ክብረ ወሰን ለማሻሻል በሁለት ሰከንድ ብቻ ዘግይታለች። ገንዘቤ ዲባባ በስድስት የቤት ውስጥ ውድድሮች የክብረ ወሰን ባለቤትም ነች። በ1500 ሜትር፣ በአንድ ማይል፣ በ2000 ሜትር፣ በ3000 ሜትር፣ በ2 ማይልና በ5000 ሜትር በትናንትናው ውድድር የርቀቱን ክብረ ወሰን ለማሻሻል አስባ ነበረ። ቢሆንም የማድሪድ የአየር ሁኔታና ከፍታ ጫና አሳድሮባታል። ገንዘቤ የርቀቱን ክብረ ወሰን ለማሻሻል አለማ እንደነበረም ተናግራለች። መጀመሪያ 400 ሜትር በጣም ፈጣን ነበር፣ እስከ 500 ሜትርም ጥሩ ነበር። ያሰብኩት ባይሳካም በሙከራ የተደስቻለሁ። በቀጣይ ወደ አዲስ አበባ ተመልሼ ከቤት ውጭ ለሆኑ ውድድሮች ራሴን አዘጋጃለሁ። በ5ሺና10ሺ ሜትር የሁለትዮሽ ድል በለንደን የዓለም ሻምፒዮና ለማስመዝገብ ጥረት አድርጋለሁ፣ ስትል አስተያየቷን ሰጥታለች። የኦሎምፒክ የከፍታ ዝላይ ሻምፒዮን ሩዝ ቤታ፣ የ60 ሜትር መሰናክል ሯጩ ኦርላንዶ ኦርቴጌ እንዲሁም በወንዶች ትሪፕል ጃምፕ አሌክሲ ኮፔሎ ትናንት ያደረጉትን ውድድሮች በበላይነት አጠናቀዋል። ሰላማዊት ደጀን ነበረች ዘገባውን ያቀረበችው። የሁለተኛው ዙር የኢትዮጵያ ፕሪሚየር ሊግ ዛሬ በሁለት ጨዋታዎች ሲጀምር በአዲስ አበባ ስታዲየም ኢትዮጵያ ንግድ ባንክ ወልዲያን፣ ኤሌክትሪክ ጅማ አባ ቡናን ያስተናግዳሉ። የመጀመሪያ ዙር ክፍተቶቻችንን አርመን ጠንክረን ወደ ሜዳ እንገባለን ሲሉ አሰልጣኞች ተናግረዋል። ሙሉጌታ ክፍላይ ላለመውረድ የሚደረገው ትንቅንቅ ዋንጫውን ለማንሳት ያለው ፉክክር ይበልጥ የሚያየልበት የሁለተኛው ዙር ሊጉ መርሃ ግብር ከዛሬ ጀምሮ ይካሄዳል። በክለቦቹ መካከል ያለው ተቃራቢ ነጥብ ልዩነትም ጨዋታዎቹን እንዲጠበቁ አድርጓቸዋል። ዛሬ በአዲስ አበባ ስታዲየም ዘጠኝ ሰዓት ላይ ኢትዮጵያ ንግድ ባንክ ወልዲያ ከተማን ያስተናግዳል። በቀድሞ ምክትሉ በአሁኑ ዋና አሰልጣኙ ሲሳይ ከበደ የሚመራው ኢትዮጵያ ንግድ ባንክ ከሚገኝበት ወራጅ ቀጠና ለመውጣት የዝውውር ገበያውን ተጠቅሞ ጠላውን ወልዴን፣ ሮቤል ግርማን፣ ደረጀ መንግስቱንና ሻኩሪን በእጁ አስገብቷል። በሁለተኛው ዙር ነጥቦች ያስፈልገናል፣ ለማሸነፍ እንጫወታለን አሰልጣኝ ሳይከበደ ለኢቢሲ ተናግሯል። ሻይቡ ጅብሪል በአምስት ቢጫ፣ ግብ ጠባቂው ፌቮ በጉዳት ከዛሬው ጨዋታው ውጭ ናቸው። ያሬድ ብርሃኑ ከደቢት በውሰት ያስፈረመው ተጋጣሚ ወልዲያም በፕሪሜር ሊጉ መቆየት ዋነኛ ቀዳቸው መሆኑን ቡድን መሪው ሰለሞን አናግረኝ ገልጿል። የቀይ ካርድ ቅጣቱን ያልጨረሰው ዳንኤል ደምሴ ዛሬ ለወልዲያ ግልጋሎቱን አይሰጥም። 11 ሰዓት ተኩል ኢትዮ ኤሌክትሪክ ከጅማ አባ ቡና ይገናኛሉ። በመጀመሪያው ዙር የመጨረሻ ጨዋታዎች ነጥብ መሰብሰቡን ተከትሎ ከወራጅ ቀጠናው መውጣት የቻለው ኤሌክትሪክ አሁንም ቢሆን ካለው የነጥብ ተቀራራቢነት አንጻር የሞረድ ስጋቱ እንዳለ ነው። ተክሉ ተስፋዬን ከዳሽን ሲያስፈርም ተስፋዬ መላኩ የመጨረሻ ራጭ ጨዋታ ቀይ ካር ቅጣቱን ዛሬ ያጠናቅቃል። በጥንቃቄ ተጫውተን ሶስት ነጥብ ይዞ ለመውጣት ተዘጋጅተናል የኤሌክትሪኩ አሰልጣኝ ብርሃኑ ባየ ተናግሯል። የጅማ አባቡናቻቸው ገብረመድህን ኃይሌ ደረጃችንን አሻሽለን በሊጉ መቆየት ዋነኛ ቅዳችን ነው ብሏል። ግብ ጠባቂው ጀማል ጣሳው በጉዳት ከዛሬው ጨዋታ ውጭ ነው። ኢትዮጵያ ፕሪሚየር ሊግ ነገም ሲቀጥል እንግዲህ 9 ሰዓት ላይ በአዲስ አበባ ስታዲየም ደደቢት ከኢትዮጵያ ቡና የሚያደርጉ ጨዋታ እንደዚሁም 11 ሰዓት ተኩል ላይ መከላከያ ከወላይታ ዲቻ የሚያደርጉ ጨዋታ የሚጠበቅ ነው የሚሆነው። አበበ ቢቂላ ስታዲየም ላይ 10 ሰዓት ላይ አዲስ አበባ ከተማ ከሀዋሳ ጋር የሚገናኙ ጨዋታ ይጠበቃል። በክልል ከተሞች ደግሞ እንደዚሁም አርባ ምንጭ ጊዮርጊስን፣ ፋሲል ሲዳማ ቡናን፣ እንደዚሁም ድሬዳዋ አዳማን የሚያስተናግዱባቸው ጨዋታዎች የነገ መርሃግብሮች ናቸው። አለም አቀፉ የባድሜንተን ፌዴሬሽን እና የተባበሩት መንግስታት በጋራ ያዘጋጁት ስፖርቱን በትምህርት ቤቶችና አካል ጉዳተኞች ይበልጥ ለማዳረስ ለማስፋፋት ያለሙ የኢንተርናሽናል የሙያ ስልጠና በወጣቶችና ስፖርት አካዳሚ ተጀምሯል። ኢትዮጵያ ስልጠናውን እንድታስተናግድ ዓለም አቀፉ ባድሜንተን ፌዴሬሽን የመረጣት በሀገሪቱ የሚካሄደው የስፖርት እንቅስቃሴና ማዘውትሪያ ከሌሎች አፍሪካ ሀገሮች የተሻለ ሆኖ በመገኘቱ መሆኑ ታምቋል። በስልጠናው ከተለያዩ የአፍሪካ ሀገሮች የተውጣጡ 15 ሙያተኞች ተሳታፊ ሆነውበታል። የስልጠናው ዋና ዓላማ እንደ አውሮፓውያን አቆጣጠር በ2020 ቶኪዮ በምታዘጋጀው ኦሎምፒክ አፍሪካውያን አካል ጉዳተኞች በስፖርቱ የሚገኙበትን ደረጃ ለማሳደግና ብቁና ውጤታማ ተወዳዳሪዎችን፣ ሙያተኞች ማፍራት እንዲችሉ መሆኑ ታውቋል። የዓለም አቀፉ የባድሚንተን ፌዴሬሽን በመደባቸው ኢንስትራክተሮች በቃልና በተግባር ለአፍሪካውያን የስፖርት አሰልጣኞች የሚሰጠው ስልጠና ተጠናክሮ እንደሚቀጥል የኮርሱ አስተባባሪ ገልጿል። ለመጀመሪያ ጊዜ የሚሰጠው ስልጠና ባድሚንተን ስፖርትን በኢትዮጵያ ለሚገኙ አካል ጉዳተኞች ለማዳረስ ስልጠናው የበኩሉን ድርሻ እንደሚወጣም ታምኖበታል። ተመልካቾች፣ የሰዓቱ የስፖርት ዘገባ ተጠናቋል። መልካም ቀን